የሚመኙት ተከታታዮች ሁላችሁም ላይክና ሸር ሰብስክራይብ እያደረጋችሁ ጽናት ድራማን ክፍል ሰማንያ አራትን ይዤላችሁ ብቅ ብያለሁ። ያው ጽናት ደግሞ አሁን በኪሩቤል እንትን ብላለች ማለት ነው፣ ተቀይማለች። ያው እንግዲህ የሚቀጥለውን እናያለን። ምሮ እያጽናነቻት ነው። ጽናትዬ እንደዚህ አትሆኚ፣ እንደዚህ ጥሩ አይደለም እያለቻት ነው እሷ ደግሞ እናን የምን ብዬ እንዴት ብዬ አፈቀርኩበት ባልኩት ሰዓት የሁሉ በደል የሚደርስብኝ ለምንድን ነው? እያለች ነው እና ገና እኮ ከሱ አረጋግጠን አልሰማንም። እንደዚህ አትሁኝ፣ ተረጋጊ፣ እንደዚህ ጥሩ አይደለም እያለቻት ነው ለጓደኛዋ። ፅናት ደግሞ ተይ፣ እንደዚህ አትበይ፣ በሱ ለማገዝ ብለሽ የማይሆን ነገር አታውሪ እያለቻት ነው። በቃ ሻው ማልቀሱ፣ በቃ ሻራሽ ያምሻል እያለቻት ነው። ፅናት ፅናት ደግሞ ቢያንስ የተበደርኩትን በደል እንኳ በእምባዬ እንትልፍ መበቀል ከቻልኩ ልሞክር እንጂ ትላለች። ጥርሴ እኮ እየሳቀ መሸንገል ደከመው፣ ጥርሴ እኮ እየሳቀ መሸንገል ደከመው እያለች ነው። ምሮ ደግሞ አይዞሽ ተጽናኝ፣ እዚ አቱኝ በፍጹም አንቺ ሙሉ ሴት ነሽ፣ የጎደለብሽ ሴት የለም። እና እኔ እንደ ውጭ ሴቶች መሆን አለብኝ ወይ? እንደ ውጭ ሴቶች አልሆኑለትም ወይ እንደዚህ የሚያደርገኝ ለምን ያህል ነገር እኔ ጋ ለምን እኔ ላይ እንደዚህ አይነት ነገር ማድረግ ፈለገ እንደ ከተማዎቹ ሴት አልሆን ሁለትም ወይ ኪራ ለምንድን ነው ደጋግሞ የሚበድለኝ እያለች ለምሮ እያቀረበች ነው ምሮ ደግሞ አይዞሽ እንደዚህ አይደለም እያለች እያጽናነቻት ነው አንቺ ሙሉ ሴት ነሽ ምንም የጎደለብሽ ነገር የለም እና ይች ልጅ ከእኔ ምን ተሽላ ነው የደረበብኝ እያለች ነው ምሮዬ ደግሞ አይዞች በቃ እንደዚህ መሆን የለብሽም ተረጋጊ ከሱ የሰማነው ነገር የለም እያለ ይቺ መንቀራ ደግሞ በጭርቀሚስ ጸጉሯን አንጨብራ መንቀር መንቀር እያለች መጣች እንዴት ዋላችሁ እያለች ማለት ነው ከዛ ምሮ እና ፅናት ደግሞ ምን ሆነች ነው እንደዚህ የሚያደርግሽ እያሏት ነው ማለት ነው የዛች ልጅ መንፈስ ተጋባብሽ እንዲያንቺ እያሏት ነው ፅናትና ምሮ ማለት ነው። እያለች ነው የሰናይት ማለት ነው የሰናይት የዛች ልጅ መንፈስ ተጋባባችሁ ወይ እናንተ ላይ ስለምድ እንደዚህ መደበድቡኝ ምን ማለት ነው ትላለች። ነረ ተረጋጉ እያለችም፣ ለምን አትወጪም ግን አንቺ። ከዛ እሰይ አንቺ ደግሞ ለእሷ እያሽቃበትሽ ባልሆነ የሰናይት አልበቃ ብሎ ስትል ምሮ ደግሞ አንስታ ወረወረችበት ማለት ነው። አንቺ በቃ ውጪ በቃ ውጭ፣ ያለችሽ አይደለ? ውጭ፣ ጭራሽ ለሁለት ተነሳችሁብኝ። ይወጣላችኋና፣ ውጭ፣ እዚህ ቤት ሁለተኛ እንዳናይሽ እያሏት ነው። እሷ ደግሞ ይወጣላችኋና ብላ መንቀር መንቀር እያለች ወጣች። ምሮ እና ጽናት ደግሞ እንግዲህ ተቃቅፈዋል። ያው ደስ ይላል። በነገራችን ላይ የጽናት ጓደኞች ሁላቸውም ለእሱ አቁመዋል ማለት ነው። ሰኔም ምሮ እንዴ፣ እነዚህ የማይረቡ እኔን ለምንድነው እንደዚህ የሚያደርጉኝ? አይሆንም፣ አይሆንም። ሌላ ምን ተፈጠረ? እዚህ ቤት ያለሽ እድሜ ይህን ያህል ነው፣ እንደምንም አራዘም አለብሽ እያለች እያለች ነው ከኋላ ከቸ ምንድነው የምታራዘሚው? እያለ ክብሮ አይ ምንም አለች፣ መድኃኒት ነው እኮ። የምን በሽታ መድኃኒት አላት እንዴ? ህመም ሲኖርህ ዝም ብሎ በአደባባይ ህመምን ትናገራለን እንዴ? እያለችው ምን ችግር አለው? የአልማዝ መድኃኒትም ቢሆን ፈልጌ አገኝልሻለሁ አላት። አመሰግናለሁ ዶክተር የሰጠኝ አለ። ምንድን ነው አለ። አይ ምንም፣ ሰው ሲሰማ ውስጥ ይረበሻል። እስካሁን ጽናት እያለቀሰች ነው አለ። አዎ ለምንድን ነው የምታለቅስ፣ ታውቀዋለህ? አለች። ቆይ አንቺ ጥያቄ ምን ማለት ነው? አንቺ እኮ ነች ጽናትን እያስለቀሻት ያለሽው፣ ደግሞ አንቺ ምንድን ነው የምጠይቂው? እያለ ነው ክብሮ። ብዬ ማለት ነው እኔ አለች። አዎ አለ። ምን አድርጌ ነው ማስለቅሳት? አለች። እስካሁን ዝም ብዬ ሰማዎች። ሰሞኑን ቤት ስላልነበርኩ ነው። ደግሞ ፅናትን በማንኛውም ከጎኑ ነኝ። ከቻልሽ አሁን በኋላ ከፅናት ራቂ ብሎ ሄደ፣ ማለት ነው ክብሮ። አይ አይሆንም፣ ያች ሰይጣን ሞትናውቅ አይሆን እንደ አይሆን እናው ግራ ነገራት። ያ ገገማ ቅዱስ፣ ገገማ ቅዱስ ብቻ ተናግሮ እንዳይሆን እያለች ብቻ በሆነ ምክንያት እድሜ መራዘም አለብኝ እኔም እኮ መሄጃ የለኝም እያለች ነው። እኔም እኮ መሄጃ የለኝም በሆነ አጋጣሚ እድሜ ማራዘም አለብኝ እያለች እያለች ነው ማለት ነው። አሁን ደግሞ ጽዬ ቁጭ ብላ የቅርታሳላይ መጣ፣ ኪሩቤል መጣ ማለት ነው። እንዴት ዋልሽ ሚስቴ ብሎ ሊስማት ሲል ዘወራ ላይ ምን ነው አለ፣ ምን ነው እንደዚህ ሆንሽ እያለ? ጉንፋን ስለያዘኝ እንዳይገባ ብዬ ነው አለች። እሷ ግን የሰማችው ነገር ስላለ ነው አልገባኝም። አንቺ የሚመጣ ጉንፋን ቢይዘኝ አንቺ የሚመጣ ጉንፋን ቢይዘኝ ምን ችግር አለ ጉንፋኑ ቀርቶብኝ ፍቅሩን እያለች ነው። ከዛ እሱ ደግሞ ምን አልሻለ እኔ እንኳ በለችን የመጣሁት በይ በለችን የመጣውት ላንች እንኳ አቅረቤና የችም ምስቴላ ጎርሳት እኔ እንኳ በልቻ ለ ጽናት የግምን ሆነሻን እያለ ነሱ አልሰማም ነው የሰማችውን ነገር ምንም አልመስልም፣ ሰላም አልመስልም፣ አልገባኝም እያለቀሽ ነው ደና ነኝ የምትዩ እና አንድ ስቅር የጠበከው አለች። ምን ነው ነገር አለ። አዎ ሰምቻለው አለች። ማን ነገረሽ አለ። አየ አሁንም ድረስ የኔ መስማት እንጂ ስላደረከው ነገር ያሳሰበው ነገር የለም ያሳሰበህ ነገር የለም አለ። ወይ ኔ እቺ የሰይጣን ቁራጭ እንደዛ አነገረቻት እንደዛ አደረገች። ወይ ኔ ትንጣ ብቻ ዛሬ አንገቷ ላይ ነው መቆምላት። ነገር ተበላሽቷ። መጀመሪያ መጠንቀቅ ነበረብት። ከሆነ በኋላ አሁን ፅናቴን በምን አንደበት ነው ማዝናናት? እንዴትስ ነው ማስረዳት? ምን ዘቀን የሚባል ወጣሁኝ እያለ ነው። አሁን ደግሞ ጽናትና ሰናይት ምሮና ሰናይት እያወሩ ምን ግን ሰኔ፣ ደህና አይደለሽም እንዴ ማለት ፊትሽ ትክክል አይደለም አለች። አይ ማታ ሰላልተኛው ነው ለዛ ነው አለች። እንደዛ ከሆነማ እኔም ሌላ ወራሽ ነበር አመጣቴ አለች ምሮ። አራሽ ችግር የለም ምንድን ነው የምታውል? ዘንድሮ ማንሰማው ጉድ የለ እንደዚህ ሆነሽማ፣ አልነግርሽም። ስትረጋጊ ደውዬ እናወራለን አለቻት። ወይ ምሮ፣ ሁሉም ሰው ነገሩ ሁሉ እያሳደረው እንደዚህ ችግር የለውም እያሉ አሁንማ ሁሉ ነገር ግራ ገብቶኛል አለች። አልገባኝም ሰኒ፣ ምንድን ነው የተፈጠረ? ችግር አለ አለች ምሮ። ችግር ሳይፈጠረ አድሯን፣ ያው ችግር ሳይፈጠር ውሎ ያድራን እንዴ? አሁንማ ችግርም ኤክስፖርት ልናደርግ ነው ወደ ውጭ እያለች ነው እሺ ምንድን ነው ንገሪኝ አለቻት አይ መጀመሪያ አንቺ ንገሪኝ አለች እኔማ ስለ ፅናት ላውራሽ ነበር ጽ ምን ሆነች አለች አረ ተረጋጊ ደህና ነች ግን ደህና ግን አይደለችም ማለት ምንድን ነው አለች ፅናት እንዳልሰማ ማለት ነው ዛሬ ሚና በስልክ ስታወራ ሰማቻት ታዲያ ምን ሰማች አለች ሊና ሴተኛ አዳሪ ናች አለች አይ እውነት ጌታ ላንተም አይ እውነት ጌታ ላንተ ምን ይሰናል? እኔ ሳላወራ እውነቱን አፈረጠው፣ እያለች ነው ሰኔ ማለት ነው። ምን እውነት ነው ማለት? ይሄን ነገር ታውቂ ነበር እንዴ ያለቻ። አዎ ቅዱስ እኮ መቶ፣ ነገረኝ ልጅቷ ኪራ ሰኩሮ አብረው አደሩ፣ ከዛ ደግሞ ቤቱ ገብታ አልወጣም አለች። አዎ ለዛ ነበር ተሰብስባችሁ ስታወር የነበረው አለች። እኔ በሰዓት ሁሉንም ነገር ለጽናት ነግራታለሁ ብዬ ነበር፣ ግን ሁሉንም ነገር ለጽናታት ትንገሪያት ብሎ ቅዱስ አለኝ እኛን ነግራት አለን ብሎ አለኝ። አልገባኝም። ናሆም ያውቅ ነበር አለች ምሮ ያውቅ ነበር አየሽ፣ ወንዶች የዘጋ ጥፋታቸውን ለመሸፋፈን እርስ በርስ ይደጋገፋሉ እያለች ነው ምሮ ሰናይት ማለት ነው ቆይ ለምን የጽናት ህይወትስ አለች ምሮ አላውቅም እና እስካሁን ጽምን አለች እስኪ ንገሪኝ አለች እሷማ በሁሉም ሰው ጽፋት፣ እራሷ መውቀስ ነው የሚቀላት። ቀኑን ሙሉ ስታለቅስ ነው የዋለችው፣ እያለች ነው ምሮ ማለት ነው። ሰናይት ደግሞ ውይ ምነው አፈር በበላ አለች፣ ኔ ምስኪን ጓደኛ ማለት ነው። ግን አይኗን እያየው መደበቅ አልችልም ብዬ ቀረ አለች ሰኒ። ግን ሰኒ ዛሬ ስራ የለም እንዲ አለ እንጂ ግን እንዴት በዚህ እውነት በዚህ እውነት እንዴ ብዬ ነው የሚሄደው በፅናት ነገር ተናልጅ እዛም እጄ ማተራመስ ነው ብዬ ተውኩት መሄዱን እያለች ነው ሰናይት ማለት ነው። በቃ አንቺ ተረጋጊ። አሁን ምን ማድረግ እንዳለብን እናስባለን እያለች ነው ምሮ። ከዛ ሰናይት ደግሞ ምን ማሰብ ያስፈልጋል? ከዛ ሄዶ ማንቁርቷን አንጠርጥሮ ማስወጣት ነው እንጂ እያለች ነው ሰናይት ማለት ነው። ማንቁርቷን አንጠርጥረው ሊያወጧት ነው። እሷ ደግሞ ቀኔ ላራዝም እያለች እንግዲህ በዚህም በዚህም እንትን እያለች ነው። ይኸው ኦፍ እያለች ጨበር ያመስላ ይኸው፣ በአጭር ቀሚስ ወይኔ ፀሐይ፣ ወይኔ ፀሐይ እያለች መታ ተዘፈዘፈች፣ ሳለውን ቤት ማለት ነው። አሁን እንግዲህ ኪራ መጥቶ እናቷ ላይ ነው የሚቆምባት አንገቷ ላይ ነው የምቆመባት ብሏል እና እንግዲህ ማየት ነው የሚሆነውን ነገር። መጣና ኪሩቤል አንቺ ኬሲ አንቺ ኬሲ ደግሞ ምልት ላይ ነው አለች። በእናትኔ ለራሴ ጻዋ ቀጥቅጣይ ጻዋ ቀጥቅጣይት ዝብዝ እያለብኝ ነው። እሱ ጉዳይ አይደለም ምንድን ነው ያደረግሽው አላት። ውይ ኪራ፣ ለነፍስ ለአላህ ፍሪጅ ውስጥ ፍሪጅ ውስጥ ቀዝቃዛ ቢራ አለ አምጣልኝ አለች አልድነው እንዴ ያሹ ቆይ ቢኖር ስላንቺ መርዝ እንጂ ቢራ የማይመጣልሽ ይመስልሻል? አና ላኪሩቤ እሷ ደግሞ ኡፍ፣ ኢትዮጵያ ሌሎች ሀገራት እኮ ቤታቸው አነስ ያለች የመጠጥ ስቶር አላቸው እያለች ነው ማለት ነው። ኢትዮጵያ ውስጥ ግን ብቅል እንኳ እያመረትን ቤታችን አንድ የሚጠጣ ነገር የለም ትለዋለች። ከዛ እሱ ደግሞ እንግዲህ አንቺ ሴት ያልተጠየቅሽውን አትቀባጥሪ። እፍ ወይ ምንድን ነው የምትለኝ? በእናትህ ሰዋስ ቀን ሞላኛ አይደለ፣ አንድ ቀን ብትታገሰ ምን አለበት? የሞላ ውሰድሽ እያላት ነው። ቲሮ ቤት ምን አልከኝ አንተ? አሁንስ አበዛኸው እያልሽ ምናልሽ? አለ ምናልሽ? አበዛሁት አይደለ? ቆይ ለጽናቴ ምንድን ነው ያልሻት? አለ ደግሞ። ይቺ ጨረራ ምን ብላህ ነው? ወይቴ ነገር ናት እንዴ እያለች ነው ከዛ አንተ እኔ እንድታጠፋኝ ነው እንዴ ስትል፣ ሴት ሆንሽ እንጂ ጥርስሽን አራግፌ በጅሽ ነበር ምሰጥሽ። እንዴ ቆይ ምን አድርጊ ነው እምትለኝ? እያለች ነው። ጭራሽ ቤቴ ውስጥ ገብተሽ መቃም ጀምረሽ ነበር አላት። አዎ አለች። ምን ጣጣ አለው ቆይ አለች። ለማንኛውም ቤተሰቦች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ።